ህይወቱን ማጣት ካልፈለጉ በቀር ስሙን በኮሪደር ላይ የሚያንሹኳሹኩ እንጂ በአደባባይ ደፍሮ የማይጠሩት ማፊያ ነው። ለአንድ ሺህ ሰዎች ሞት በቀጥታ ይሁን በተዘዋዋሪ ተጠያቂ እርሱ ነው። አመፅና እርሱ የአንድ ሳንቲም ግልባጭ ናቸውም ይባላል። ዓለማችን በታሪኳ ካየቻቸው ማፊያዎች መካከል እጅግ ጨካኙና ምህረት የለሹ ነው ይሉታል። በዚህ ማፊያ በሚዘዋወረው አደንዛዥ እጽ ምክንያት መቆሚያ መቀመጫ አጣሁ ያለችው አሜሪካ ያለበትን ለጠቆመኝ አምስት ሚሊዮን ዶላር ጉርሻ ሰጣለሁ ብላ ሁሉ ነበር። በአንድ ወቅት ፎርብስ የዓለማችንን ሀብታሞች ዝርዝር ሲያወጣ ይህንን ሰው ሰባ መቶ አንደኛ ደረጃ ላይ ማስፍሮት ነበር። በዚህ አለ ብለው ለአደን ቢወጡ እርሱ ግን በዚያ በኩል ሹልክ ብሎ እብስ ነው። እንዲያውም የሆኑ ጊዜያት ከባድ ጥበቃ ከሚደረግባቸው ሁለት እስር ቤቶች ሁለት ጊዜ አምልጦ የመንግሥታቱን ራስ ምታት ከፍ አድርጎትም ነበር። ይህ ሰው ስመ ገናናው ማፊያ፣ በቅጽል ስሙ ኤል ቻፖ አሊያም በመዝገብ ስሙ ደግሞ ጁአኩዊን ጉዝማ ሎዌራ ነው። ታሪክ ቦታውን የሜክሲኮ የገጠራማ ከተማን ይለናል። ባዲራ ጎቶ ስሙ ነው። በዚያ ከተማ በድህነት ውስጥ የሚኖሩ ሁለት ጥንዶች ነበሩ። ማሪያ ኮኒዮሎ ሎራ ፔሬዝና አሚሊዮ ጉዝማን ይባላሉ። ታዲያ በንቅርት ላይ ጆሮ ደግፍ እንዲሉ እንደ አውሮፓውያን አቆጣጠር በአፕሪል 4 1957 የወደፊቱን የአምስት አህጉራት ራስ ምታታቸውን ኤልቻፖን ወደዚች ምድር አመጡት። የኤልቻፖ ልጅነት የተገራው በቤተሰቡ የድህነት ህይወትና በእጽ አዘዋዋሪ አባቱ ቅኝ ሲሆን በተለይ አባቱ በአደንዛዥ እጽ ንግድ ውስጥ ከመገኘቱ ባሻገር ጨቋኝና ነውጠኛም ነበር ታዲያ በትምህርቱ ብዙም ሳይገፋ በፊት ገና በአስራዎቹ የዕድሜ ክልል ውስጥ ሳለ ነው ከቤት የተባረረው ትንሹ ኤልቻፖ ጎዳና መውጣት እጣ ፈንታ ሆነ ታዲያ ብዙ ጊዜ እንዲህ ያለ ነገር በሰው ልጅ ታሪክ ውስጥ ተመዝግቦ ይገኛል። ለምሳሌ በቤተሰብ ዜመኛ ከሆነ ልጅም የቤተሰብ መንገድን ተከትሎ ዜመኛ የመሆን እድል አለው። በቤተሰብ መካከል ዶክተርም ካለ ልጅም ተምሮ ዶክተር የመሆን ህልም ይኖሮ ይሆናል። ከሳሊ ቤተሰብ የተገኘም እንደዚሁ፣ ብዙ ጊዜ ልጅ የቤተሰቦቹ መንገድ ይከተላል። ለኤል ቻፖም ይህ በትክክል ነበር የሰራው። የአባቱ መንገድ ተከተለ። ኤል ቻፖ ራሱን ለማኖር የአደንዛዥ እፅ ህይወቱ ውስጥ ዘው ብሎ ገባ። ማሪዋና በማሳደግና ና በመሸጥ ገንዘብ ማግኘት የጀመረው ገና በሕይወቱ ማለዳ ላይ ነበር። እነሆ ሜክሲኮ የወደፊት ትኩሳቷን ከቤት አውጥታ ለጎዳና ዳረገችው። የኋላ ኋላ ደግሞ እንደ አውሮፓውያን አቆጣጠር በ1970ዎቹ ኤልቻፖ ሄክታር ሉዊስ ፓልማ ሳልዛር ከሚባል ወጣት የአደንዛዥ እፅ አዘዋዋሪ ጋር አብሮ በመስራት በአደንዛዥ እፅ ውስጥ ከፍ ያለ ዋጋ ያለው ሰው መሆኑን እያስመሰከረ መጣ ዋነኛ የአደንዛዥ እጽ ማቀነባበሪያ ከሆነው የምዕራብ ሜክሲኮ አካባቢ ከሆነው ሰፈሩ ተነስቶ ወደ ሰሜናዊ ሜክሲኮና አሜሪካ የሚዘዋወረውን አደንዛዥ እጽ ለመቆጣጠርም፣ በቃ ቆይቶ ደግሞ በሀያዎቹ የእድሜ ክልል መጨረሻ አካባቢ ሳለ ጓዳላጃራ ካርቴል ለሚባል የማፍያ ቡድን አለቃ ለሆነው ሚጌል ኤንጀልስ የሎጂስቲክ ጉዳዩን በበላይነት የሚመራለት እርሱ ሆነ። ታዲያ እንዲህም ሆኖ እንኳን ኤልቻፖ ድምፁን አትፍቶ እንደ ጥላሞት ውስጥ ውስጡን ነበር ስራውን የሚሰራው። እንደ አውሮፓውያን አቆጣጠር በ1985 ግን የኤልቻፖን ህይወት እስከ ወዲያኛው የቀየረ ነገር ተፈጠረ። ይህም የአሜሪካኖች የመድኃኒት ማስፈጸሚያ አስተዳደር ወይም ዲኢኤ የኤልቻፖን አለቃ ገደለው። ይህ ደግሞ ኤልቻፖን በድንገት የሜክሲኮ አዲሱ የአደንዛዥ እፅ አለቃ ሆኖ እንዲመጣ መንገዱን ወለል አድርጎ ከፈተለት። እንግዲህ ዓለማችን በራስ ምታት ልትንቆራጠጥ ወደ መሆኑ ይመስላል። ኤልቻፖ ከቀድሞ አለቃው የወረሳቸውን ግዛቶች በአንድ አደራጅቶ የራሱን የአደንዛዥ እፅ አዘዋዋሪ ማፊያ ቡድንን መሠረተ። ስሙንም ሲናሉ አለው። እንግዲህ ይህ የሆነው ከአለቃው ሞት ከአራት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1989 መሆኑን ልብ በሉ። መቼም ሕገ ወጥ ስራን እየሰሩ ከህግ ለመሸሽ መሞከር ግመልን ሰርቀው አጎንብሰው እንደሚሄድ ያለ ነውና ኤልቻፖ ላይ አይኖች ማንዣበብ የጀመሩት እንደ አውሮፓያን አቆጣጠር በ1990ዎቹ መጀመሪያ አካባቢ ነበር። ኤፍቢአይ እና ዲኢኤ ኤልቻፖን በሜክሲኮ ውስጥ ከሚገኙ አደንዛዥ እፅ አዘዋሪዎች መካከል በጣም ኃይለኛውና አደገኛው ነው ብለው ስለጠረጠሩ በስውር ይከታተሉት ጀመር። መውጫ መግቢያውን የሚያጠኑ ወኪሎቻቸውን በዙሪያ ያሰማሩ። ኤልቻፖ ግን ሀገራማን ብሎ ስራውን በሀገር ውስጥና ከድንበር ባሻገር እጁን አስረዝሞ መስራቱን ቀጠለ። ደግሞም እንደ መድሊንና እና ካሌ የተባሉ የኮሎምቢያ የአደንዛዥ እፅ አዘዋዋሪ ማፍያ ቡድኖች እየተቀዛቀዙና እየተሽመደመዱ መምጣታቸው ለኤልቻፖ መልካም ዜና ነበር። በእነዚህ ሁለት ቡድኖች መዳከም ምክንያት የተፈጠረውን ክፍተት የመሙላት ኃላፊነት በእርሱ ላይ ወደቀ። በኤልቻፖ አመራር ከደቡብ አሜሪካ እስከ ሰሜን አሜሪካ ድረስ የተዘረጋው የኮኬን ዝውውርን በእጁ ማስገባት ቻለ። በነገራችን ላይ ስለ አደንዛዥ እፅ ዝውውር ሲወራ አዘዋዋሪዎች ያን ያክል እፅ ተሸክመው እንዴት የአገራትን ሉዓላዊ ድንበር ሳይታወቅባቸው ማቋረጥ ይችላሉ የሚለው ጥያቄ ለበርካቶች ሚስጥር ነው። ኤልቻፖ ግን ምን ያደርጋል መሰላችሁ? ራሱ ባሰራቸው ከሜክሲኮ ተነስተው የአሜሪካንን ድንበር አቋርጠው በሚያልፉ የማቀዝቀዣ ቬንቲሌተሮች ሁሉ በተገጠሙላቸው የመሬት ውስጥ ዋሻዎች አማካኝነት ኮኬንን በገፍ እንደያዘ ሰተት ብሎ ሰሜን አሜሪካ መገኘት ይችላል። ይህ መንገድ ከደበረው ደግሞ ላያቸው ላይ ቺሊ ፔፐርስ የሚል ጽሑፍ በተጻፈባቸው የእሳት ማጥፊያ ዕቃዎች ሆድ ውስጥ የቻሉትን ያክል ኮኬን አጭቆ አሜሪካኖቹ በር ድረስ ልክ እንደ መደበኛ ሸቀጥ ይልክላቸዋል። ታዲያ እንዲያለው ማፍያ አሜሪካንን በቀን እንድትቃዥ ቢያደርጋት ምኑ ይገርማል? ኮኬን፣ ማሪዋና፣ ሄሮይን እንዲሁም ሜታፊታሚን የመሳሰሉ አደንዛዥ ዕጾች ከኤልቻፖ ወደ አሜሪካና ወደ ተቀሩት አገራት እንዲሁ ይጎርፉ ጀመር። የኋላ ኋላ ደግሞ ኤልቻፖ በአምስት አህጉራት ውስጥ በሚገኙ የተለያዩ ከተሞች ውስጥ አደንዛጭ እፅ በመነገድ ስሙን በኮሪደር ላይ የሚያንሾካሹኩት እንጂ በአደባባይ ደፍረው የማይጠሩት ደረቱ ያበጠ ኃይለኛ ሰው ሆነ። በነገራችን ላይ ኤልቻፖ ይህንን ሁሉ ግዛት በመዳፍ ውስጥ ያደርገው ብቻውን አልነበረም። ይልቁንም ለዚህ እንዲረዱት በማሰብ ሲልካቸው ወዴት፣ ሲጠራቸው አቤት የሚሉ እንደ ሎስ ጃቶስ፣ ሎስ ቴክሳስ፣ ሎስ ኔግሮስ የተባሉ ታማኝ የማፊያ ቡድኖችን እርሱ በሚፈልገው መንገድ ጠፍጥፎ ሰርቷቸው ነበር። የኤል ቻፖ ሰዎች በእርሱ ቀጥተኛ ትእዛዝ አልያም በተዘዋዋሪ ትእዛዝ አንድ ሺ የሚሆኑ በስራችን ጣልቃ ገቡ ያሏቸውን ሜክሲኮውያንን ሕይወት ያለምንም ርህራሄ እስከ መቅጠፍ የደረሱ ሁሉ ናቸው። ኤልቻፖ እንዲህ እንዲ እንዲ እያለ ከአደን እንደፈረጠጠ ሊያዝ ከጫፍ ደርሶም ሳለ እንደ አሳ ሙልጭ ልጭ ብሎ ከህግ ሰዎች እጅ እያመለጠ እዚህ ነው ሲባል እዚያ እየተገኘ እንደ አውሮፓውያን አቆጣጠር እስከ 1993 ድረስ ቆየ። በመጨረሻ ግን ጓቲማላ ውስጥ በቁጥጥር ውስጥ ተያዘ የሚባለው ዜና መጣ። በዚህ ማፊያ ላይ ቂም አለኝ ያለችው ሜክሲኮም ተላልፎ ካልተሰጠኝ ሞቼ ይገኛሉ አለች። የጓቲማላ ባለሥልጣናትም፣ ከፈለግሽ ጠምዳሽ ረሽበት ጋል ፈለግሽ ቆዳውን ገፈሽ ጫማ ስሪበት ብለው አሳልፎ ሰጧት። ሜክሲኮ ከልጅነት እስከ እውቀት ድረስ ከአመፅና ከወንጀል ጋር እጅና ጓንት የነበረውን አንድ ሺ የሚሆኑ ዜጎቿን ለህልፈት ያበቃውን በአደንዛዥ እፅ ታሪኳ ከባድ ሚዛን ያለችውን ማፊያ አጣድፋ ፍርድ ቤት ገተረችው። ፍርድ ቤቱ ግራ ቀኝ ክርክሩን ካዳመጠ በኋላ ኤልቻፖን ጥፋተኛ ሆኖ አገኘው። ከፍተኛ ጥበቃ በሚደረግለት እስር ቤት ውስጥም ለ20 ዓመታት እንድታሳልፍ ፈርጅባለሁ ሲልም ውሳኔ ያሰማ። የኤል ቻፖ ጀንበር ዘብጥ እያወረደች እዚህ ላይ ዓለም በጥቂቱም ቢሆን እፎይ ሳትል አትቅርም። ነገር ግን አበው አይሆንም እንተተሽ ይሆናልን ያዥ እንዲሉ ኤልቻፖ ከእስር ቤት ፍርግርግ ጀርባም ሆኖ ስራውን የሚፈታ አልሆን አለ። ሲሻው ባለሥልጣናቱ ኪስ ውስጥ ረብጣ ገንዘብን እየጨመረ ሌላ ጊዜ ደግሞ ሊጠይቁት በሚመጡ የትዳር አጋሮቹ በኩል እያደረገ ከእስር ቤት ውስጥ ሆኖ ከእስር ቤት ውጭ ያለውን የአደንዛዥ እፅ ሥራውን ረጅም እጁን ልኮ መምራቱን ቀጠለ። በርካታ የትውልድ አገሩ ነዋሪዎች ኤልቻፖን ልክ እንደ ሮቢን ሁድ ነበር የሚመለከቱት። ሮቢን ሁድ ሽፍታ ነበር፣ ግና ከሌሎች ሽፍታ የሚለየው ደግሞ ከመሰሎቹ ላይ ሀብትን በመንጠቅ ተበድሏል፣ ተጎርቷል፣ ተዘርፏል፣ እንዲሁም ተገፍቷል ብሎ ለሚያስባቸው ለድሃ ነዋሪዎች ያከፋፍል ነበር። ሮቢን ሁድ ለእነዚህ ሰዎች ክንፍ የሌለው መላእክት በሉት። ኤልቻፖም በቀዮ ሰዎች የሚታየው እንዲሁ ነበር። ኤልቻፖ ስምንት ዓመታት በእስር ላይ ካሳለፈ በኋላ እንደ አውሮፓውያን አቆጣጠር በ2001 ከእስር ቤት የማምለጡ ዜና መጣ። ዳጎስ ያለ ገንዘብ የሰጣቸው የእስር ቤት ጥበቃዎች ናቸው አሉ በልብስ ማጠራቀሚያ ዕቃ ውስጥ አድርገው እንዲያመልጥ የረዱት። ዜናው የፌዴራሉ መንግስት በር ረገጠ። ሜክሲኮ ከጎረቤት አገር ታድኖ የመጣልኝ ነብሰ በላ ምን ሲባል ነው ከእስር ቤት አመለጠ የምትሉኝ? ስትል አገር እያዝልኛለች። ወዲያውኑ በእስር ቤቱ ላይ በፌዴራል ሰዎች ምርመራ ተጀመረ። የማታ ማታ የምርመራ ውጤት ሲመጣ የእስር ቤቱን ኃላፊ ጨምሮ ሰባ አንድ የእስር ቤቱ ሠራተኞችን ተባባሪ ነበሩ አስባለ። መታሰርም እጣ ፈንታቸው ሆነ። ኤልቻፖ ከእስር ቤት ካመለጠ በኋላ በአደንዛዥ እፅ ንግዱ ላይ ያለውን ቁጥጥር ጠበቅ በማድረግ ሀብቱን ማስፋፋት ላይ ትኩረት አደረገ። እንደ አውሮፓውያን አቆጣጠር በ2009 በተደረገ ጥናት የማፊያ ቡድኑ በዚያው ዓመት ሦስት ቢሊዮን ዶላር እንደ ሰበሰበ የታወቀ ሲሆን ከዚህ ላይ አንድ ቢሊዮኑ የኤልቻፖ ነበር። ይህ ሀብት ደግሞ በወቅቱ ሀብታሞች ዝርዝር ውስጥ ኤልቻፖን በ ሰባት መቶ አንደኛ ደረጃ ላይ እንዲቀመጡሉ አስችሎታል። ወዲያው በፍጥነት ለማለት በሚያስችል ሁኔታ ኤልቻፖ አሜሪካ በጥብቅ ከምትፈልጋቸው የአደንዛዥ እጽ አዘዋዋሪዎች መካከል ቁንጮ ሆነ። እንደውም አለች አሜሪካ ይህ መቆሚያ መቀመጫ ያሳጣኝ ማፊያ እጁን ይዞ ላመጣልኝ፣ አሊያም ያለበትን አውቃለሁ ላለኝ አምስት ሚሊዮን ዶላር በጉርሻ መልክ አዘጋጅቻለሁ ሁሉ ብላለች። እንደ አውሮፓውያን አቆጣጠር በ2012 በአሜሪካ የሚገኙ የቤተሰቦቹ ሀብት ላይም እግድ አወጣች በነገራችን ላይ እንደ አውሮፓውያን አቆጣጠር በ2006 የሜክሲኮ መንግስት በአደንዛዥ እጽ አዘዋዋሪዎች ላይ ከበድ ያለውን ጥቃት ሰንዝሮም ነበር። ነገር ግን ኤልቻፖን በዚህ በኩል አየውት ድምፁንም ሰማውት ያለ ማግኘት ባለመቻሉ ተልእኮው ሳይሳካ ቀረ። እንደውም ፈታ ብሎ በአገሪቱ ውስጥ ይንቀሳቀስ ነበር ሁሉ አሉ። ምን ይሄ ብቻ መንግስት አደም ቢያወጣበትም ኤልቻፖ ግን የፖሊስ መኮንኖች እና አንዳንድ ፖለቲከኞች በተገኙበት ትልቅ ዝግጅት ላይም ተሞሸረ። የማታ ማታ እንደ አውሮፓያን አቆጣጠር በ2014 ከፌዴራሉ መንግስት እንዲሁም ከአሜሪካ መንግስት ጋር የአይጥና ድመት ጨዋታ ውስጥ የገባው ኤልቻፖ ማዛላታን በምትባል የሜክሲኮ ከተማ ውስጥ ፓስፊክ ቢች በሚባል ሆቴል ውስጥ ያዘ። እዚህ ላይ አሜሪካ ሜክሲኮን በቀደም ጓቲማላ ውስጥ የተያዘ ጊዜ ተላልፎ ካልተሰጠሽም ብለሽ ተላልፎ ተሰጥቶሽ አስረሹ ነበር፣ ነገር ግን አመለጠሽ። ግዴለሽም፣ ይሄ ሰው ራስ ምታትነቱ ላንቺ ብቻ ሳይሆን ለእኔም ጭምር ነው። እባክሽ አሳልፈሽ ስጭኝና እኔ ጋር ጠበቅ ተደርጎ ይታሰር ብትልም የሜክሲኮ ባለስልጣናት ግን በእኛ ይሁንብሽ ኤልቻፖ ዳግም አያሞኘንም፣ የሚታሰረውም እዚሁ ሜክሲኮ ነው በማለት እምቢ ያሏት። እንደውም የሜክሲኮ ፕሬዚዳንት ኤንሪኬ ፔናኒቶ ራሳቸው ኤልቻፖን ዳግም ካመለጠ ውርድ ከራስ ያሉ። ቀናትን፣ ሳምንታትን እንዲሁም ወራቶች አለፉ። ዓመት ከስድስት ወር ተቆጠረ። አሁን ዘመኑ እንደ አውሮፓውያን አቆጣጠር በ2015 ነው። ወሩ ደግሞ ጁላይ። ከታሰረበት ክፍል ሻወር ቤት ውስጥ በኩል አድርጎ ሾለከ። ወደ ታች ሰላሳ ጫማ የሚረዝም መሰላልን አወረደ። በመቀጠልም ከታሰረበት ክፍል ጋር በተያያዘ አንድ ዋሻ ውስጥ አንድ ማይል ርቀት ያክል በመጓዝ አንድ በግንባታ ላይ ከሚገኝ ሕንፃ ስር ደረሰ። ኤልቻፖ የውሃ ሽታ ሆነ። እንደ አውሮፓውያን አቆጣጠር በኦክቶበር 17 2015 በሰሜን ምዕራብ ሜክሲኮ ላይ ሲታደን ፊቱንና እግሩ ላይ ጉዳት መድረሱ ተነገረ። ነገር ግን በቁጥጥር ስር ሳይውል ቀረ። በዚህ አደን ላይ ፖሊሶች ብቻ ሳይሆኑ ወታደሮችም እንደተሳተፉ ልብ በሉ። ታዲያ እዚህ ላይ ምን የሚያስገርም ነገር ተፈጠረ መሰላችሁ? ዓለም ለአደን በወጣበት በዚህ ወቅት ኤልቻፖ የራሱን ህይወት በፊልም መልክ እንዲሰራለት አሜሪካዊውን አክተር ሾን ፔንን፣ ኬት ዲል ካስቲሎ በምትባል ሜክሲኮዊ አክትረስ አማካኝነት በሚስጥር ያነጋግረው ነበር። ኤልቻፖ እንዲህ ያለ ማፍያ ነበር ኤልቻፖ የአይጥና የድመ ጨዋታውን እየተጫወተ በዚህ ሲመጡበት በዚያኛው ጉድጓድ ውስጥ ሾልኮ እያመለጠ በዚያኛው ሲሄዱበት በዚህኛው ጉድጓድ እያደፈጠ እንዲህ እንዲህ እያለ ብዙ አስለፍቶ እንደ አውሮፓውያን አቆጣጠር ጃንዋሪ 8 2016 በቁጥጥር ስር ዋለ። የሜክሲኮ ፕሬዚዳንት ፒናኔቶ በትዊተራቸው ላይ ባሰፈሩት መልእክትም በዚያው ቀን ጧት አካባቢ ሎስ ሞቺስ በምትባለው የሜክሲኮ ከተማ ውስጥ የተኩሱ ልውውጥ ከተካሄደ በኋላ ኤልቻፖን በቁጥጥራችን ስር አውለኗል፣ ተልእኮው ተጠናቀቀ ይዘኗል አሉ። በመጀመሪያም ቀድሞ ከታሰረበትና ካመለጠበት እስር ቤት አሰሩት። ቆየት ብሎ ደግሞ ወደ አሜሪካ ድንበር ጠጋ ካለ አንድ እስር ቤት ተዘዋወረ። እንደ አውሮፓውያን አቆጣጠር በኦክቶበር 2016 ቪሴንት ቤርሙዴስ ዘካርያስ ቤታቸው አቅራቢያ ላይ ተገድለው ተገኙ። እኚህ ሰው በሙያቸው ዳኛ ሲሆኑ የኤልቻፖንም ጉዳይ እየተመለከቱት እንደነበር ልብ በሉ። እንደ አውሮፓውያን አቆጣጠር በጃንዋሪ 2017 የሜክሲኮ መንግሥት ኤልቻፖን የተያዘበትን የአደንዛዥ እጽ ማዘዋወርና ሌሎች ክሶችን በግፊት እንዲሟገት ለአሜሪካ መንግስት አሳልፎ ሰጠው። በቀጣዩ ቀንም ኤልቻፖ ኒውዮርክ ብሩክሊን በሚገኘው የፌዴራል ፍርድ ቤት ቀረበ። በሚገርም ሁኔታም በቀረቡበት በርካታ ክሶች ጥፋተኛ ሳይባል ቀረ። እንደ አውሮፓውያን አቆጣጠር በሜ 2018 ደግሞ ጠበቆቹ ከኒውዮርክ ወደ ታችኛው ማንሃትን ተዛውሮ ክሱን እንዲከታተል ለፍርድ ቤቱ አቤት አሉ። ፍርድ ቤቱ ግን ጠበቆቹ ያነሱትን ጉዳይ አሁን ኤልቻፖ ከታሰረበት ጥብቅ እስር ቤት ጋር በቀጥታ የሚገናኝ መሆኑን ስለተገነዘበ ጥያቄያቸውን ውድቅ አደረገባቸው። ሲናሎዋ ኤል ቻፖን ሜ ምናልባትም በአሜሪካ የፍርድ ቤት ታሪኮች ውስጥ። እጅግ ከባድ ጥበቃን የጠየቀ የክስ ሂደት ሳይሆን አይቀርም። የኤል ቻፖ የክስ ሂደት እንደ አውሮፓውያን አቆጣጠር ኖቬምበር 13 2018 ነበር የተጀመረው። ጠበቃው እንዲህ አለ። ኤልቻፖ ያስተዳድሯል የተባለው የማፊያ ቡድን ሲናሎዋ ካርቴል ትክክለኛና ዋና መሪው ኤልማዮ የሚባል ሰው ነው። ነገር ግን ኤልማዮ የመንግሥትን ሰዎች በሙሉ በጉርሻ ጠምዞ ስለያዛቸው ሁሉም የዚህን የማፊያ ቡድን አጢያቶች በኤልቻፖ ላይ እንዲላከቁበት ግድ አለ። የኤልቻፖ ጠበቃም ደንበኛዬ ንጹህ ሰው ነው በማለት ሞገተ። ፍርድ ቤቱ ግን እንዲያ በቀላሉ የሚሞኝ አልነበረም። እንደ አውሮፓውያን አቆጣጠር በጃንዋሪ 2019 ደግሞ የምርመራ ቡድኑ አንድ ከበድ ያለ ጉዳይ ይዞ ፍርድ ቤት ቀረበ። የሜክሲኮ ፕሬዚዳንት ራሳቸው ማለትም ፔናኒቶ ከኤልቻፖ እጅ መንሻ እንደተቀበሉ እናውቃለን የሚሉ ምስክሮችን በማምጣት በህግ ፊት ታሪክ አስመዘገበ። ሌላ ምስክር ደግሞ የኤልቻፖ ሚስት ኤማ ኮርኔል የ2015ቱን የእስር ቤቱን ሰበራ በማቀነባበር ሂደት ላይ የአንበሳውን ድርሻ ትወስዳለች ሲል መሰከረባት። የሚቀርቡት መረጃና ማስረጃዎች ሁሉ በኤል ቻፖ ላይ ያነጣጠሩ እንጂ በዙሪያው የሚገኙትን ሁሉ የሚለበልቡ እንደ ሰደድ እሳት ያሉ ነበሩ። እንደ አውሮፓውያኑ አቆጣጠር በፌብርዋሪ 12 2019 ኤልቻፖ 200 ሰዓታትና 56 ምስክሮችን ከጠየቀ እጅግ በጣም ትዕግስት ፈታኝ የፍርድ ቤት ሂደት በኋላ በአስር ክሶች ጥፋተኛ ነተባለ። በዚያው ዓመት እንደ አውሮፓውያኑ አቆጣጠር በጁላይ 17 2019 ዳኛው ኮጋን ኤልቻፖን የ30 ዓመታት እስራት አከናነቡት። ከዚህ በተጨማሪም 12.6 ቢሊዮን ዶላር እንዲከፍል ማዘዙ እነሆ የዓለማችን እጅግ አደገኛውና ሙልጭልጭ ማፊያ ድጋሚ እንዳይነሳ ሆኖ ወደቀ። የኤልቻፖ ጀንበር ጠለቀች። የኤልቻፖ ሕይወት እንደ ኔትፍሊክስ ያሉ የፊልም ድርጅቶችን ትኩረት ስቧል። ለምሳሌ እንደ አውሮፓውያን አቆጣጠር በ2017 አንድ የአደንዛዥ እፅ ማፊያን መንገስ በመጨረሻም ውድቀትን የሚተርክ ኤልቻፖ የተሰኘ ተከታታይ የወንጀል ድራማ ኔትፍሊክስ ለእይታ አብቅቷል። የዚህ ፊልም ቀጣይ ክፍል ደግሞ እንደ አውሮፓያን አቆጣጠር በጁላይ በ2018ም ለእይታ መቅረቡ አይዘነጋም። ኤልቻፖ ከሶስት ያለእነሱ ሚስቶችን እንዳገባም ይታመናል። በልጆች በኩል ደግሞ ገሚሱ ዘጠኝ ልጆች አሉ ሲሉ ገሚሶቹ ደግሞ የለም 13 ገደማ ናቸው የሚላሉ። ነገር ግን እርግጡ አይታወቅም። ነገር ግን በአባታቸው የእፅ አዘዋዋሪነት ንግድ ውስጥ ሚና ከተጫወቱት ልጆቹ መካከል በመኪና በዱር እንስሳት በመሳሪያዎች እና በድግሶች የተሞላውን ደልቀቅ ያለ አኗኗር ዘይቤውን በማኅበራዊ ሚዲያ ላይ በማጋራት የሚታወቀው ኢቫን ጉዝማን ጎልቶ ይታያል። አበቃን።